ገጠማት ቲና ያላሰበችው ዱብዳ ገጥሟታል ማለት ነው ምክንያቱም እሷ እያደረገች አለችው ምንም ሊሳካላት አልቻለችም ግን ካሌብን እጁ ራሷ ስታ ወንጀለኛ ለማድረግ ብዙ ጥረት እያደረገች ነው ነገር ግን አንዱም እየተሳካላት አይደለም በአሁኑ ግን እየተሳካላት ይመስላል ምክንያቱም ያለመችው እየተሳካ ነው ዳኒም ደግሞ አንቺ ሰው ምን እያደረግሽ ነው ቢላት ማንንም ምን አይመለከተውም ለእያንዳንዱ ለማድረገው ድረስ ነገር እኔን ነው የሚመለከተው እንጂ ከአሁን በኋላ ማንንም አይመለከትም ማለችው። ታመሻል እንዴ? ቆይ ለምንድን ነው ለእኔ የማታማክሪኝ? በፍጹም ማንንም ምን ማለት አልፈልግም። ስለዚህ ብቻዬን ነው መጋፈጥ የምፈልገው ብላ፣ አሁን አዲስ ያመጣችው ሲስተም ደግሞ ካሌብን እያታለለች እዛ ቤት መኖር ጥሩ ሰው መስላ ቀርባ፣ እሷ ግን ውስጥ ውስጡ ሌላ ነገር እየሰራች ትገኛለች። ትሁትንም ደግሞ ትሁትዬ፣ አመሰግናለሁ ስለ ተንከባከብሽኝ፣ ስላመመኝ። ሴትዬ ወሬ አያስፈልግም፣ ስላመመሽ ነው የተንከባከብኩት። ስለዚህ ለእኔ ደግሞ ምስጋና አያስፈልገኝም። ያደረግሻቸውን ነገሮች ደግሞ ታውቂያለሽ መቼም እንዳስታውስሽ አጠብቂም አይደለ? ስትላት አሁን እሱን ታይ ውስኪ። ትሁት አሞኛል እኮ ግን ስለ ተንከባከብሽኝ ነው በቃ ያመሰገንኩሽ። እሺ ችግር የለውም ብላ ጥላት ወጣች። ከዛ ዘዞር ስትል እሰራላቸዋለሁ እንደዚህ ጥሩ መስዬ ነው ዋጋችሁን የምሰጣችሁ እያለች እንግዲህ እያወረት በውስጧ ትገኛለች። ነገር ግን ደግሞ ካሊብ እኔ በቃ አስጠልተሽኛል። ኤዱዬና የሸት አደለ እንዴት እንደምታምር ውበቷ፣ መልኳ፣ ቆንጅያዋ፣ ስነ ምግባሯ፣ ስርዓቷ በቃ ሁሉ ነገሯ ማርኮኛል። ስለዚህ እሷን ነው የማገባው። አንቺ ደግሞ አስጠልተሽኛል። ከዚህ ቤት ውጣልኝ። እኔ እኮ ሚስት ነኝ። እንዴት ነው እንደዚህ የምታወራው? ለአንድ ዱርዬ ሴት እንዴ? ሚስቴ፣ በትዳር ላይ ትዳር ልታገባ አይሆንም እኮ በፍጹም ጭራሽ ስትለው ምን ነው በመማገጡማ አንቺ አትብሽም እንዴ? አንቺ እኮ ማቅጠሻለ ላይ ላይ ምን ማለት ስትልባትን ጥቃለ ታይባክሽ እንዳስታውስሽማ አትፈልጊ። ስለዚህ ሁሉንም ነገር ልብሽ አውቀዋል። እንዳንቺ ባለጌ አይደላውም ስላት ጥሏ ሲወጣ ወይኔ ጉዴ፣ ይህ ሰውዬ አውቆ ነው ወይስ ምንድን ነው እሱ? ብላ ግራ ተጋባች። ከዛም ዳኒ መጣና አንቺ ምን ሆነሻል? ምን እያወራሽ ነው? ሲላት ምንም ተውኝ፣ ብቻዬን መሆን ፈልጋለሁ፣ አሰሙም እንዴ እያለች። ከዛም ዳኒ አባዬ፣ እባክህን ቤት እስከማገኝና ተከራይቼ እስከምወጣ ታገስኳችሁ እኮ ከመታገዝም አልፎ ጭንቅላቴ ላይ አዘልኳችሁ እና ከዚህ የበለጠ ምን ትፈልጋላችሁ እንዴ? በገዛ ቤቴ እኮ ተሳቀቅኩኝ። ሰላም መጠው ረፍት አሳጣችሁኝ፣ እና ምን ልሆንላችሁ አሉ አባባ። ከዛም እሷ ተወው የማይረባ ሽማግሌ። የካሌብ እናት ካሌብን እንደወለደች ነው የሞተችው። ስለዚህ ካሌብ አባዬ ብቻውን ነው ያሳደገው። ስለዚህ እኔ አሁን መበቀለው ሽማግሌውን ነው። ከካሌብ ምንም አይነት ጉዳይ የለኝም። ሀብቱ ያለው ሽማግሌ ጋ ስለሆነ እሱን አስገድለዋለሁ እያለች። እንግዲህ ግን ይህንን ነገር ለማንም እንዳተነፍስ፣ ምክንያቱም ሰውየው አስጠንቅቆኛል። እኔ ብታሰር እንኳን አንቺና አንቺ ከነ ቤተሰቦች ነው የምትጠፊው። ስለዚህ መጠንቀቅ። ልናትሽ ልጅ ቢሆን እንኳ ማውራት የለብሽም። ማለት ችግር የለውም። እና ስንት ነው የምትፈልገው? አራት መቶ ሀምሳ ሺህ ብር ካሽ እፈልጋለሁ። ትናንስፈር ምላርገለች ችግር የለውም አልፈልግም እንደዚህ አይደለም የተዋዋለው። አራት መቶ ሺህ ብር አራት መቶ ሀምሳ ሺህ ብሩን በካሽ አስገቢልኝ ሲላት፣ እሷም ደግሞ እሺ ያለች። ከዛ በኋላ አካውንት ቁጥሩን ሰጣት ብር አስገባች። መንችኝ ጀምርታል ዛሬውኑ ብትጀምርልኝ ደስ ይለኛል። ከዛ በጣም ተደሰተች። ሰውየው ከኔና ከአንቺ ከሾፌሬ ከረዳቴ ውጪ ማንም ሊያውቅ አይችልም። ስለዚህ መጠንቀቅ ይኖርብናል። ስራው ደግሞ ዛሬ ይጀመርልሻል። ችግር የለውም አባባም እንግዲህ እሳቸውም መጠጣቸውን ጠጥተው አምሻሽተው ገፍተር ገፍተር እያሉ ሲመጡ ከኋላ መጣና ማጅራታቸውን ብሎ ደፋቸው፣ በጣም ያሳዝናል። ትሁትዬ ቤት ውስጥ ተጨንቃለች። አባዬ እኮ እንደዚህ አምሽቶ አይቅም፣ አባዬ ምን ጦት ይሆን አባዬ የምንሆነው ይሆን እያለች ትሁት ከካል ቢባሰ እየተጨነቀች ትገኛለች። ነገር ግን አባዬን እንግዲህ ወደማይመለሰው ሸኝቶታል ማለት ነው ቲና የቀጠረችው እሷ ግን በገዛ ሽማግሌው ቤት ውስጥ ተደላድላ አልጋ ላይ ቁጭ ብላለች። በጣም ያሳዝናል። አሁን እንግዲህ ከባድ ጦርነት ነው። ምክንያቱም እሷ ናት እንደዚህ የምታደርገው። አባባ የፈሩት ነገር ደረሰ። በጅቦች ተከብቤ ነው ያለው ጅቦቹ ይበሉኛል፣ እባካችሁ አስጥሉኝ እያሉ እንግዲህ በገዛ ቤታቸው ሲማጸሩ ማንም ሰው ሊሰማቸው አልቻለም። ይህ ሁሉ ደግሞ የካሊብ እንዝላልነት ነው እውነት ለመናገር ካሌብ ነው እዚህ ሁሉ ጣጣ ውስጥ ያስገባቸው፣ ሽማግሌ ማለት ነው። በጊዜ ቢሸኛትና እሷን ቢገላገላት ኖሮ ዛሬ አባቱን ባህል አጣ ኖሮ። ሰላም ውድና የተከበራቸው ተስፋ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናቸው፣ አለሁ ደህና ነኝ። እንግዲህ አባባ ጉዳ ያደረገቻቸው ወይዘሮ ቲና ማለት ነው። እሷ ደግሞ ያው ካሌብ ግሮሮዋን ይዞ አሁለት ሊጨርሳት ሲል ለትንሽ ተረፈች ማለት ነው። ምክንያቱም አንቺ ሴትዮ በጸባይ ከዚህ ቤት ውስጥ አልወጣ ብለሻል፣ አለዛ ስለዚህ አንቺን ሲጭ አድርጌ ነው የምገልሽ። ግን ደግሞ ምስኪን አባቴ ያሳዝነኛል። እኔ ብታሰርበት እሱ ይጎዳብኛል። ስለዚህ በሰላም አልወጣ ብለሻል አደለ? ፖሊስ አምጥቼ ነው አስጠፍ ንጌ ከዚህ ቤት የማስወጣሽ። የእኔ ፍቅር ያዞረኛል እኮ ስቆም ያዞረኛል። ይሻለኝና ቤት ፈልጌ ይወጣለሁ። የእኔ ፍቅር አትበይኝ አንቺ የእኔ ፍቅር ያችን ልጅ ወደሃት? አለ አይደለ? በጣም እንጂ በጣም የምትወደድ ሴት እኮ ናት። አላየሻትም እንዴ ታዲያ? የተላጠ ብርቱካን፣ ጸባያ፣ ውበቷ፣ ስነ ምግባሯ ሁሉ ነገር ወስቦኛል። አንቺን ደግሞ በተቃራኒው አስጠልተሽኛል። ስለዚህ ቤቴን ለቀሽ ውልቅ እንድትይለ የምፈልገው ከዚህ ከቤት ውስጥ አላት። እሷም መቼም አልወጣም አታስብ፣ ምክንያቱም ሚስትህ ነኝ። ልትንከባከበኝ ትችላለህ። ሚስት ነኝ፣ ሚስት ነኝ፣ ሚስትነት በይኝ ስለዚህ አሁን ስለተሻለሽ ፍቺውንም በዛው አፋጥኝና ውጭልኝ ከዚህ ከቤት እባክሽ፣ በጸባይ ውጭልኝ። አለበለዛ እንደ ጀመርኩ ጨርስሻለሁ አላት ካሌብ። እሷ የፈለግከውን ነገር ማድረግ ትችላለህ እንጂ ቤት እስከማገኝ ድረስ የትም አልወጣም። ሚስትህ እኮ ነኝ፣ የሰማንያ ሚስትህ። በናትሽ ሚስት ሚስት አትበይ። መቼ ለትዳርሽ ክብር ኖሮሽ ያውቃል? ለትዳርሽ ክብር ቢኖርሽማ እንደዚህ ላይ ላይ ባልማገጥሽ ኖሮ በትዳርሽ ላይ ሲላት ልቧ ትረክስ ከሚል ደነገጠች። ምን ስትለው፣ ምን ነው እማላቅ መስሎች ነበር እንዴ? ደሞ እሱ ምን ማለት ነው? በእናትሽ ቲና እንዳስረዳሽማ አትጠብቂ እንጂ። አሁን ለማንኛውም ቶሎ ብለሽ ፊችን አፋጥኝና ከዚህ ቤት ውልቅ እንድትይለ የምፈልገው እኔ በጣም አስጠልተሽኛል። በቃ ሰው ሲጠላሽ ደግሞ ማወቅ አለብሽ። ዴ አላበዛሽውም እንዴ? ከዛም በጣም ተናደደችና የማይረባ ጭራሽ እኔ ላይ እንደዚህ ይዝትብኛል እንዴ? እውነቴን ነው ምላችሁ፣ እሰራላችኋለሁ፣ ሁላችሁንም እኔ ቲና አይደለሁም፣ እያለች እንግዲህ አሁንም ተነስታለች ማለት ነው። ምክንያቱም እየተሳካላት አደለም። በርግጥም ግን አሁን አባባን እንግዲህ ጉድ ሰርታቸዋለች በሚያሳዝን ሁኔታ። ምክንያቱም ካሌብ እሷ ላይ ጫና ባለ ቁጥር እሷም ደግሞ አባቱን እበቀላለሁ፣ በአባቱ ጉድ ሰራዋለሁ እያለች እንግዲህ አባባ ላይ ሌላ ታሪክ እየሰራች ትገኛለች ማለት ነው በሚያሳዝን ሁኔታ እሷ እኔ እንጃ አላውቅም፣ ምን እንደሚሻላት። ምክንያቱም በጸባይ አሉጣም ብላለች። በጸባይ የምወጣው የምፈልገውን ነገር ስታደርጉልኝ ብቻ ነው አለ። በለዛ ግን መቼም እንዳታስቡት፣ መቼም አሉጣም። ከዚህ ከቤት የፈለጋችሁትን ነገር ማምጣት ትችላላችሁ እንጂ አሉጣም አለች። ቆይ አንቺ ሲጠሉሽ አታውቂም እንዴ? በግድ ሰው ላይ መቀመጥ ምን ማለት ነው እንዴ? ቲና በቃ ይደብራል። ውጪ አባቴም በገዛ ቤቱ ሰላም አጥቷል። ይኸው ቤቱ አስጠልቶት ውጪ ነው የሚያመሻው። እና ታዲያ ምን አገባኝ እኔ እኔ አስጠላሁት እንዴ? ቆይኔ ለሱ ክፉ ነበርኩ እንዴ? እሱንማ ራስሽን ጠይቂ እንጂ ቲና እኔን ትጠይቂኛለሽ እንዴ? ለአባዬ ምን አይነት ሴት ነበርኩ ብለሽ እስኪ ራስሽን ጠይቂው። ከዛ በኋላ ለራስሽ መልስ ታገኛለሽ አላት። እሷም እንሰራላችኋለሁ ለማንኛውም አመሸም አላመሸም እኔ የሚመለከተኝ ነገር የለም ስለዚህ አሁን እኔ አንድና አንድ የምፈልገው እሱን ጆሮ ጥላውን አስብዬ እገላግለዋለሁ። ከዛ ወደ ሳይሆን በግድህ ሀብቱን ወደ እኔ ታደርጋለህ እያለች ብቻዋን ማውራት ጀመረች ቲና። እሱም ደግሞ በንዝላልነቱ የገዛ አባቱን እንግዲህ ሊያጣ ተነስቷል ማለት ነው። ምክንያቱም እሷ በጣም ክፉና አስመሳይ ሴት ናት ቲና ማለት እውነት ለመናገር በጣም ኃይለኛ ሰው ናትና። ምክንያቱም የምትፈልገውን ነገር አላገኘችም። አሁን ላይ ደግሞ ድብቅ ሆናለች። ለዳኒ ራሱ ምንም ነገር እያለችው አይደለም። እኔ ያሳዘኑኝ ግን አባባ ናቸው። እውነት እንደዛ ለውንቸር ላይ ስታሰቃያቸው ኖራ፣ አሁንም ደግሞ ህይወታቸውን ልትነጥቃቸው እንግዲህ ቁርጣ ተነስታለች፣ በሚያሳዝን ሁኔታ ማለት ነው። ካሌብ እንግዲህ ወይ ከአባት ዋልሆነ ወይ ከሚስቱ ዋልሆነ፣ በጣም ያሳዝናል።